ሰላም ጤና ይስጥልን የአሻም ተከታታዮቻችን፣ እንደምን ቆያችሁ። ለዛሬ ለተረቡ ጥቅምት 19 ቀን 2018 ዓመተ ምህረት እየተሰናዱ የአሻም የምሽት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ነው የምንገኘው። በቅድሚያ ዋናውና አርእስተ ጉዳዮችን ጠቁማችሁ ከአመት ወደ አመት እየጨመረ የሚሄድ ምርታማነትን እየተመለከትን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የሀይቁ ውጤት የሆነው የኤሌክትሪክ ኃይል ወደ ውጭ ሀገራት ሽያጭ መጀመሩን አወቀ። ሀምዛ ለአሻም ተናገሩ። የአዲስ አበባ ከተማ አስተዳደር በትምህርት ጥራት ላይ ትኩረት እንዳደረገ አስታወቀ። ከውጪ እስራኤል በጋዛ ባካሄዳችው ጥቃት 14 ሰዎች መሞታቸውን የጤና ጥበቃ ሚኒስቴር አስታወቀ። ክቡራን ተመልካቾቻችን አስቀድመን ያስተዋወቅናችሁን እርሰ ጉዳዮች ጨምሮ ስፖርታዊ መረጃዎች ወደ እናንተ ያልፋሉ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አደርጋለሁኝ። ወደ ቀዳሚው መረጃ ተሻገርኩ። ከአመት ወደ አመት እየጨመረ የሚሄድ ምርታማነትን ማነትን እየተመለከት ነው ሲሉ የኢፌዲ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢፌዲ ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን ጉብኝት አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት ከሆነ በምስራቅ ሸዋ ዞን የነበረን ጉብኝት በክረምት የስንዴ ምርት ስራዎች የተገኘውን ውጤት የምርት አሰባሰቡን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ እንደነበርም ገልጸዋል። በአካባቢውም የሙዝ ፓፓያና አሳ ሚኒስተር ስራዎችንም መመልከታቸውን በጽሁፋቸው አስፍረዋል። አያይዘውም ነባሩ ባህላዊ የግብርና ዘዴ አሁንም ያለ ቢሆንም በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሆኑ የአካባቢው የግብርና ብቁነትና ምርታማነት እያሳደገ ይገኛል ነው ያሉት። ወደ ኋላ መለስ ብለን የነበረውን አሰራር ስንገመግም እነዚህን መሰል ዘመናዊ ዘዴዎችን ከብዙ አመታት በፊት እንደ ሀገር ጀምረን ቢሆን ኖሮ የግብርና ምርታችን በከፍተኛ ደረጃ የተለየ ይሆን እንደነበር እንረዳለን ሲሉም አክለዋል። ዛሬ ከአመት ወደ አመት እየጨመረ የሚሄድ ምርታማነትን እየተመለከተን እንገኛለን ሲሉ በጉብኝቱ የታዘቡትን አስረድተዋል። ጠቅላይ ሚኒስትሩ ከዚሁ በተጨማሪም ለማደግ ምንም አይነት የውጭ ድጋፍ አይመጣም፣ እውነተኛውን የሀገራችን ለውጥ የሚመራው የራሳችን ጽናት፣ ፈጠራና የስራ ትጋት ነው ማለታቸውን አሻም ከጠቅላይ ሚኒስትር ጽፈት ቤት ያገኘችው መረጃ አመላክቷል። የሃይቁ ውጤት የሆነው የኤሌክትሪክ ኃይል ወደ ውጭ ሀገራት ሽያጭ መጀመሩን አወቀ ሀምዛ ለአሻም ተናገሩ። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማና አካባቢ እንዲሁም አካባቢ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት አወቀ የንጋት ሀይቅ ከኤሌክትሪክ ምርት አገልግሎት ፋይዳ አንጻር ከፍተኛ ጠቀሜታ እንደሚኖሩ ምክትል ሰብሳቢው አስረድተዋል። መሐመድ ንጉስ አብዱ ዝርዝራለው የንጋት ሀይቅ ከኤሌክትሪክ ምርት አገልግሎት ፋይዳ አንጻር ከፍተኛ ጠቀሜታ እንደሚኖረው በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ እና አካባቢ እና አካባቢ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ሀምዛ ገልጸዋል። ከዚህ አኳያም የኃይል ተጠቃሚ ዜጎች ቁጥር ከፍ ሊያደርገው እንደሚችል ምክትል ሰብሳቢው በተለይ ላሻም ተናግረዋል። ሀይቁ በከፍተኛ ሁኔታ ፋይዳ አለው። አንደኛው የኤሌክትሪክ ምርቱ ከዚህ ሀይቅ ጋር የተያያዘ ነው። የኤሌክትሪክ ምርቱ አገራችን ውስጥ ያለው ህዝብ በአብዛኛው የመብራት ተጠቃሚ አይደለም። የሀይል ተጠቃሚ ስላልሆነ ይህን ያህል ተጠቃሚነታችን የህዝባችንን በከፍተኛ ሁኔታ ይጨምራል ተብሎ ይታስባል። ይህ ሀይቁ ውጤት የሆነው ይኸው የኤሌክትሪክ ኃይል ወደ ውጭ ሀገራት ሽያጭ መጀመሩንም ምክትል ሰብሳቢው አስረድተዋል። ወደፊትም ለጎረቤት ሀገራት ሽያጩ እንደሚቀጥልም አክለው አስገንዝበዋል። ለዚህም የውጭ ምንዛሬ ገቢ እንደሚያሳድገውም በመግለጽ በሌላ በኩል የዚህ ሀይቅ ውጤት የሆነው የኤሌክትሪክ ኃይል ወደ ውጭ ሀገራት ኦልሬዲ ሽያጭ ተጀምሯል ወደፊትም ይሄ ሽያጩ እየጨመረ የሚሄድበት ሁኔታ አለና ኢኮኖሚያችንን በጣም በከፍተኛ ሁኔታ የሚያሳድግ የውጭ ምንዛሪን የሚያስገኝልን ነው። ኦልሬዲ ተጀምሯል። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማና አካባቢ ና አካባቢ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አወቀ ሀምዛ ላሻም እንደነገሯት ከሆነ በአሳ ምርት ዘርፍ በትራንስፖርት ዘርፍና በቱሪዝም ዘርፍ ወጣቶች ተጠቃሚ እንደሚያደርጋቸውም ተናግረዋል። በእነዚህም ዘርፎች ሁሉ ለኢኮኖሚ እድገት እንደሚያስመዘግብም ጠቅሰዋል። በሌላ በኩል ሀይቁ አሁን ወጣቶች በጣም በብዙ መስክ በአሳ ሊሆን ይችላል፣ በቱሪዝም ሊሆን ይችላል፣ በትራንስፖርት ሊሆን ይችላል። ሀይቁ በጣም ትልቅ ነው። 240 ኪሎ ሜትር የሚረዝም ነው ይሄ ንጋት ሀይቅ የሚባለው እና በርካታ የስራ እድሎችን ወጣቶች ይከፍታል። ይሄ ማለት ምን ማለት ነው? በአጠቃላይ በቱሪዝም ገቢ ያስገኛል፣ በአሳ ምርት ገቢ ያስገኛል፣ በትራንስፖርት ገቢ ያስገኛል። ሎጆች በብዛት ይሰራሉ፣ ከተሞች በዛ አካባቢ ይስፋፋሉ ተብሎ ይጠበቃል ና በጣም ከፍተኛ ዳይቨርሲፋይድ የሆነ የኢኮኖሚ አቅምን የሚፈጥርና የሀገራችን ኢኮኖሚ ከፍ የሚያደርግ ነው ማለት ነው። ከኤሌክትሪክ ውጭ ከሰሞኑ የውሃና ኤነርጂ ሚኒስቴር የንጋት ሀይቅ ረቂቅ ማስተር ፕላን ላይ ከባለድርሻ አካላት ጋር በቢሾፍቱ ከተማ የውይይት መድረክ ማካሄዱም ይታወሳል። የአዲስ አበባ ከተማ አስተዳደር በትምህርት ጥራት ላይ ትኩረት እንዳደረገ አስታወቀ። በትምህርት ጥራት ላይ ትኩረት ተሰጥቶ እየተሰራ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ቴዎድሮስ ፍቅሩ ተጨማሪ ያለው። በአዲስ አበባ ከተማ በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወስደው ከፍተኛ ውጤት ላስመዘገቡት ተማሪዎችና ተቋማት እውቅና ተሰጥቷል። የተመዘገበው ውጤት ከአምና ጋር ሲነጻጸር በ2016 የትምህርት ዘመን 21.35 የነበረው በ2017 ዓ ም 31 ፐርሰንት ማለትም 15674 የሚሆኑ ተማሪዎች 50ና ከዛ በላይ በማምጣት ከፍተኛ ውጤት አስመዝግበዋል። የሪሚዲያል መርሃ ግብርን ጨምሮ ለፈተና ከተቀመጡ ተማሪዎች መካከል 53.1 ፐርሰንት ያክል ተማሪዎችን ወደ ከፍተኛ ትምህርት ተቋማት መግባት መቻላቸው ተገልጿል። ከ500 በላይ ውጤት ያመጡ ተማሪዎች በ2016 ዓም 484 ነበሩ ሲሆን በ2017 ዓ ም 1321 ተማሪዎች ከፍተኛ ውጤት አስመዝግበዋል። በዚህ የእውቅና መርሃ ግብር ላይ የተለያዩ አካላቶች የተገኙ ሲሆን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከፍተኛ ውጤት ላስመዘገቡ ተማሪዎች ባስተላለፉት መልእክት መንግስት የትምህርት ጥራትና ተደራሽነት እንዲረጋገጥ በርካታ ስራዎችን እየሰራ ነው ብለዋል። እንደሚታወቀው መንግስታችን የትምህርት ስብራትን በመለየት በተለይ በትምህርት ጥራት በኩል ያጋጠመንን ስብራት ለመጠገን ከፖሊሲ ጀምሮ የተለያዩ ስትራቴጂዎችን በማውጣት የትምህርት ጥራት እንዲረጋገጥ፣ ተደራሽነቱም ፍትሃዊ እንዲሆን በርካታ ስራዎችን እየሰራ ነው። እንደ ከተማ አስተዳደርም ከዚህ ፖሊሲና ስትራቴጂ በሚቀዳ የራሳችንን የከተማ አስተዳደሩን ልዩ ትኩረት በማድረግ ለትምህርት በሰጠነው ትልቅ ርብርብና ልዩ ትኩረት ውጤት እያየን ነው። ለትምህርት ልዩ ትኩረት መስጠት ያስፈለገበት ምክንያት ብዙ ማስረዳት አስፈላጊ ባይሆንም እንኳን ኢትዮጵያ የብልጽግና ህልም ይዛለች። የብልጽግና መንገድ ደግሞ ዋንኛው ትምህርት ነው። ከተማ አስተዳደራቸው በዘርፉ የትምህርት ጥራት ላይና ሌሎች መስኮች ላይ ትኩረት እንዳደረገ ገልጸዋል። እንደ ከተማ አስተዳደር ትኩረት ካደረግንባቸው መስኮች ውስጥ የተወሰኑትን ለአብነት ያክል ለመጥቀስ የመማር ማስተማር ደህንነት ለትምህርት ጥራት፣ ለትምህርት ውጤታማነት ወሳኝ መሆኑን በማወቅ ትምህርት ቤቶች ለመማር ማስተማር ምቹ፣ ሳቢ እንዲሆኑ ማድረግ በሌላ በኩል ደግሞ ትምህርት ግብአት ያስፈልገዋልና ተማሪዎችም መምህራኖችም አጠቃላይ መማር ማስተማሩ የሚያስፈልገው ግብአት ቅድሚያ ተሰጥቶት እንዲሟላ በማድረግ የትምህርት ቁሳቁስን በማሟላት የተማሪዎች ስነ ምግባር የተማሪዎች ባህሪ እንዲሁም የመምህራን ብቃት በየጊዜው እየጨመረ እንዲሄድ ለማድረግ የሚያስችሉ በርካታ ስራዎችን ትኩረት ሰጥተን እየሰራን ነው። ለተማሪዎቹ ባስተላለፉት መልእክትም ባላቸው ጥንካሬ መቀጠል እንዳለባቸው አስታውቀዋል። ህዝባችንን እየገመገምን የመጣውን ውጤት እያበረታታን ለሚቀጥለው ከፍተኛ ውጤት ደግሞ የበለጠ ዝግጅት የምናደርግበት ምዕራፍ ላይን ያለ ነው። ውድ ተማሪዎች በተለይም ዛሬ ከፍተኛ ውጤት አምጥታችሁ ከወላጆቻችሁ፣ ከመምህራኖቻችሁ ከትምህርት ባለሙያ ጋራ በዚህ ትልቅ መድረክ በድምቀት ያከበርናችሁ ልጆቻችን የጥረት የግረት የድካም ውጤት ጣፋጭ እንደሆነ ከእናንተ በላይ ምስክር የለም። ይህንን ልብ ብላችሁ እንድትይዙት በድጋሚ ላሳስባችሁ ወዳለሁ ዩኒቨርሲቲ ስትገቡም እንዲሁ ደክማችሁ ጥራችሁ ግራችሁ ከሰራችሁ ሁልጊዜ አንደኝነትና ይሄ ድምቀት ይሄ ከፍተኛ ውጤት ይከተላችኋል። እንደ ሀገር መቶ ፐርሰንት ካሳለፉ ሀምሳ ትምህርት ቤቶች መካከል አስራ ሰባቱ በከተማ አስተዳደሩ ስር የሚገኙ ትምህርት ቤቶች ናቸው። የግል ጤና አጠባበቅን ወደፊት የሚያራምድ ከባህላዊ እስከ ዘመናዊ የኢትዮጵያ ጤና መጠበቂያ መንገዶችን የሚያጎላ ፌስቲቫል ሊካሄድ ነው ተባለ። ራዲያንስ ፌስት 225 የተሰኘው በኢትዮጵያ መጀመሪያው የሀገር በቀል የውበትና የጤና ፌስቲቫል በይፋ ተጀምሯል። በአዲስ ኢንተርናሽናል ኮንቬክሽን ሴንተር ከጥቅምት 21 እስከ 22 2018 ዓም ቀን ድረስ ለሁሉም ክፍት ይሆናል ተብሏል። የመክፈቻ ዝግጅቱ አዲስ አበባ በሚገኘው በሃያት ሪጀንሲ ሆቴል የተካሄደ ሲሆን ልዩ የሆነው የኢትዮጵያን ባህል፣ ሳይንስና አዳዲስ መንገዶችን የሚያገኙበትን ፌስቲቫል ተጠቃሚዎች መጎብኘት እንደሚችሉም ተገልጿል። ፌስቲቫሉ የቆዳ እንክብካቤ፣ የእጽዋት መድኃኒቶች፣ የአካል ብቃት፣ የአመጋገብና የውበት ዘርፎች ላይ የተሰማሩ የሀገር ውስጥ አምራቾችን ከማቅረቡም ባለፈ የተለያዩ የሀገር ውስጥ ምርቶችም በአንድ መድረክ እንዲቀርቡ እድል ይሰጣል ተብሏል። ራዲያንስ ፌስት 2025 ፌስቲቫል ውበት፣ ጤንነትና ጥንካሬ መሰረት በማድረግ የተደራጀ ሲሆን የኢትዮጵያን ግብዓቶች የሚጠቀ ሲያስፈርሙ የውበትና የጤና ምርቶች እንዲሁም ዓለም አቀፍ ደረጃዎችን በመከተል የተዘጋጁ አዳዲስ ምርቶች ይቀርቡበታል ነው የተባለው። በተጨማሪም የአካል ብቃት ማሳያዎች፣ የአመጋገብ ምክሮችና ባህላዊና ዘመናዊ አቀራረቦችን በማቀናጀት መፍትሄ የሚሆኑ የጤና ልምምዶችና ሌሎችም ነገሮች ይቀርቡበታል ተብሏል ክብራን ተመልካቾቻችን፣ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ ና ተመረሳቸውን ቀጥሏል። አሁን ደግሞ ከዓለም አቀፍ ያ ዜና አውታሮች ወዳገኘናቸው መረጃዎችን እንሻገር። እስራኤል በጋዛ ባካሄደችው ጥቃት 104 ሰዎች መሞታቸውን የጤና ጥበቃ ሚኒስቴር አስታወቀ። እስራኤል በጋዛ ባደረሰችው ጥቃት ቢያንስ 104 ፍልስጤማውያን መሞታቸውን የግዛቱ ሃማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር በአሜሪካ አደራዳሪነት የተደረሰውን የተኩስ አቆም ስምምነት ሐማስ ጥሷ ላላቸው ምላሽ በደርዘን የሚቆጠሩ የሽብር ኢላማዎችንና አሸባሪዎችን መምታቱንም ተናግሯል። የእስራኤል መከላከያ ሚኒስቴር ሐማስን ጋዛ የእስራኤል ወታደር በገደለው ጥቃትና የሟች ታጋቾችን አስከሬን ወደ ሐማስ መመለስ ላይ ያለውን ሕግ ጥሷል ሲልም ከሷል። ሐማስ ከጥቃቱ ጋር ምንም ግንኙነት እንደሌለውና ለስምምነቱ ቁርጠኛ መሆኑን በመናገርም አስተባብሏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነትን የሚያደናቅፈው ምንም ነገር የለም ያሉ ሲሆን፣ እስራኤል ወታደሮቿ ላይ ጥቃት ሲሰነዘርባት ግን መመለስ አለባት ሲሉ አክለዋል። የእስራኤል ጥቃት በጋዛ ከተማና በጋዛ ሰሜናዊ ክፍል በሚገኘው ቤ ቤት ላህያ በመሃል ቡሬ እና ኑስሪያትና በደቡብ ካንዮኒስ የሚገኙ ቤቶችን ትምህርት ቤቶችንና የመኖሪያ ቤቶችን መቷል ነው የተባለው። የጋዛ ጤና ጥበቃ ሚኒስቴር በበኩሉ 46 ህጻናትና 20 ሴቶችን ጨምሮ በአጠቃላይ 104 ሰዎች መሞታቸውንና ከ250 በላይ ሰዎችም መቁሰላቸውን ተናግሯል። የእስራኤል መከላከያ ሰራዊት ቢያንስ 30 የታጠቁ ቡድኖች አዛዦችን ጨምሮ በደርዘን የሚቆጠሩ የሽብር ኢላማዎችና አሸባሪዎች ብሎ የገለጸውን ተከታታይ ጥቃት ካደረገ በኋላ ዛሬ ማለዳ ላይ የተኩስ አቁምን ተግባራዊ ማድረግ መጀመሩን ያስታውቃል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ማምሻውን በሰጠው አጭር መግለጫ የመከላከያ ሰራዊቱ በጋዛ ላይ መጠነ ሰፊ ጥቃት እንዲፈጽም ማዘዙን ብቻ ያለ ምክንያት አስታውቋል። ሐማስ በበኩሉ በፋሽስት ወረራ ወይም የእስራኤል ጦር በጋዛ ሰርጥ አካባቢ የፈጸመው የወንጀል ጥቃት የተኩስ አቁም ስምምነትን በግልጽ መጣሱንም ያሳያል ሲል ተናግሯል። ትራምፕ ደቡብ ኮሪያን በጎበኙበት ወቅት ሰሜን ኮሪያ የክሩዝ ሚሳኤሎች ሙከራን አድርጋለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ደቡብ ኮሪያን ሊጎበኙ ከሰዓታት በፊት ሰሜን ኮሪያ በርካታ ከባህር ወደብ ላይ የሚወነጨፉ ሚሳኤሎች ወደ ምዕራባዊ ውሃዋ መተኮሷን የመንግስት ሚዲያዎች ዘግበዋል። ኦፊሴላዊው የኮሪያ ማዕከላዊ የዜና ወኪል እንዳስታወቀው ከባህር ላይ የተነሱት ሚሳኤሎች በትክክል ኢላማዎችን ከመምታታቸው በፊት ከሁለት ሰዓት በላይ በረራ አድርገዋል። ከፍተኛ ወታደራዊ ባለስልጣን ጃክ ጆንግ ቾን የሰሜን ኮሪያ የኑክሌር ኃይሎች እንደ ጦርነት መከላከያ በማዳበር ረገድ ጠቃሚ ስኬቶች እየተገኙ መሆናቸውን ተናግረዋል በሚልም ተዘግቧል። ሙከራው የታለመው የተለያዩ ስልታዊ ዘዴዎች አስተባባኝነትና ችሎታቸውን በጠላቶች ላይ ለመምታት ያለመ ነው ሲሉ ፓክ ተናግረዋል። አክሎም የኒክሌር ኃይልን ያለማቋረጥ ማ ማጠናከር የኛ ኃላፊነትና ተልዕኮ ነው ብለዋል። ደቡብ ኮሪያና ዩናይትድ ስቴትስ ጦር መሳሪያዎችን እየተነተኑና በማንኛውም የሰሜኑ ኮሪያ ቅስቀሳ ላይ ዋና ምላሽ ለመስጠት የሚያስችል የተቀናጀ የመከላከያ ዝግጁነት እያስጠበቁ መሆናቸውን ተናግረዋል። የሰሜን ኮሪያ የቅርብ ጊዜ የሚሳይል ሙከራዎች ባለፈው ሳምንት የአጭር ርቀት የባሊስቲክ ሚሳይል ሙከራዎች ተከትሎ የኒውክሌር ጦርነት መከላከያን ለማጠናከር የተነደፈው አዲስ ሃይፐርሶኒክ ስርዓትን ያካተተ ነው ብላለች። ትራምፕ በደቡብ ኮሪያ በሚኖራቸው ቆይታ ከኪም ጆንግ ኡን ጋር የመገናኘት ፍላጎት እንዳላቸው የገለጹ ሲሆን ከቻይና ፕሬዚዳንት ዢ ጂ ፒንግ ጋር የመሪዎች ጉባኤ ሊያደርጉ ነው። ዘገባው የአልጀዚራ ነው። የዕለተ ረቡዕ ጥቅምት 19 ቀን 2018 ዓ.ም ዜናዎቻችንን ከማጠናቀቃችን በፊት ዋና ዋና ርዕሰ ጉዳያችን ደግመን አስታውሳችሁ። ከአመት ወደ አመት እየጨመረ የሚሄድ ምርታማነትን እየተመለከትን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የሐይቁ ውጤት የሆነው የኤሌክትሪክ ኃይል ወደ ውጪ ሀገራት ሽያጭ መጀመሩን አወቀ ሀምዛ ለአሻም ተናገሩ። የአዲስ አበባ ከተማ አስተዳደር በትምህርት ጥራት ላይ ትኩረት እንዳደረገ አስታወቀ። ከውጪ እስራኤል በጋዛ ባካሄዳችው ጥቃት 104 ሰዎች መሞታቸውን የጤና ጥበቃ ሚኒስቴር አስታወቀ። ለዛሬ ለተረቡ ጥቅምት 19 ቀን 2018 ዓም የተሰናዱ የአሻም የምሽት ዜናዎቻችን የተከታተላቸኋቸውን ይመስሉ ነበረ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አድርግ ያለውኝ ቀሪ የአሻም መሰናዶዎች ወደ እናተመረሳቸውን የሚቀጥሉ ይሆናል። አሻም ነው።